ስለ እግዚአብሔር አምላክ ነው አይደል? ሰብር አ ኢየሱስስ አምላክ ነው? ኢየሱስ ልጁ ነው ልጁ። ስለዚህ ኢየሱስ አይመለክም ማለት ነው። አሁን ወደዚህ ምን አመጣ? አይ ጥሩ ጥያቄ ነው ቢሆንና አሁን ኢየሱስ አይመለክም ይመለካል? አረ ፈጣሪ ቅርብ ነው። ምን ብዬ ነው የምመልሰው? እኔ አባቱንም ልጁንም አምናለሁ። ስለዚህ ሁለት አምላክ ነው ያለው፣ አባትና ልጅ አብና ወልድም እንደማለት ነው። ወደዚህ እኔ በሃይማኖት ተከራከር አላውቅም። በተገኘ እኔ ተመዝገን ማለት ነው ማቆንጆ ኦርቶዶክስም፣ ሙስሊም፣ ክርስቲያን፣ ካቶሊክ ምናምን እኔ ሃይማኖት የሚባል ነገር የለኝም። ኦኬ፣ ኦኬ፣ አምላክ የፈጠረህ ማን ነው?

እና ሃይማኖቴ አንተ ምንድን ነው? ነው እኔ ሙስሊም ነኝ። አንተ ምንም አይደለሁም አልከኝ። እኔ በተገኘ ነው ፈጣሪ ይመስገን ብዬ መኖር ነው የማውቀው? አ ማለት ኢየሱስ አምላክ ነው ብለን ነው የምታምነው አንተ አሁን፣ ስለዚህ ክርስቲያን ነህ ማለት ነው። እኔ ክርስቲያን ጴንጤ ምናምን ባል ነገር አይመቸኝም። ለኔ ምንድን ነው የሚመች? እኔ በቃ በተገኘ የፈጠረኝን ተመስገን ጌታዬ፣ አባቴ የፈጠርከኝ ብዬ በሰላም መኖር ነው እንጂ ከተገኘ ቤተ ክርስቲያን ምን እንድካልኩ ነው? ቸርች ምን እንድካልኩ ነው? በቃ መስጊድ ለዘንግን ለጀማላቀ መስጊድ ሄደህ ታውቃለህ? መስጊድ እህ ሄደህ ታውቃለህ? ሄጄ አላውቅም። ገብቼ አላውቅም። እንደ አየህ ፍተህ አይደለህም ማለት ነው። አይ አሁን እንሂድ ብሎኝ እሄዳለሁ። አሁን የትም እሄዳለሁ፣ ግን እኔ የትም ያው ሄጄ አላውቅም። እሺ፣ ያለ ዓላማ የተሰራ ማሽን አለ እንዴ? ኦኬ። ለምሳሌ መኪና ሲሰራ በዓላማ ነው አይደለ? አዎ፣ ለመነዳት ነው። መርከብም ሲሰራ በዓላማ ነው፣ ነው አይደለ? ኦኬ ስልክም ሲሰራ በዓላማ ነው። ሊደወል ነው። አዎ፣ እንደዛ ነው። እና ስለዚህ ሁሉም ነገር ሲሰራ በዓላማ ነው ማለት ነው። አዎ። አሁን እንደዛ ከሆነ አምላክ ሰውን ሲፈጥረው በዓላማ ነው ወይ ዝም ብሎ ነው የፈጠረው? እሱማ በዓላማ ነው። ሁሉም ነገር በዓላማ ነው አልክ። እሱም በዓላማ ነው። አሁን ለምሳሌ አላህ ስብሃነ ወተዓላ በቁርአን ላይ ምን ብሎ ይነግረናል መሰለ አቂ? ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን ይላል። የሰው ልጅንም ሆና አጋን እንትን እኔን ሊያመልኩኝ እንጂ አልፈጠርኳቸውም ይላል። ስለዚህ ሰው ልጆች የተፈጠርንበት የተፈጠረንበት አላማ ምንድነው? አኪ አምላክን ለመገዛት አይደለ? አዎ አላህም በብቸኝነት ለመገዛት ነው የተፈጠረን? አይደል ሰውቀን እኔ ሊገዙኝ እንጂ ቢሆን እንጂ አልፈጠርኩም ብሏል። ስለዚህ እኛ የተፈጠርንበት ዋናውና ቀዳሚ ዓላማ አምላክን በብቸኝነት ለመገዛት ነው። ቅድም መኪና የተሰራው ለዓላማ ነው፣ ስልክ የተሰራው ለዓላማ ነው፣ መርከብ የተሰራው ለዓላማ ነው ብለናል። ያ ስልክ እንበልና ተበላሸ። ከተበላሸ ያንን ዓላማ ማሳካት አልቻለም። ያንን ስልክ ምንድን ነው የምታደርገው አንተ? ትጥለዋለስተካከለ ይሄዳሉ አይ በቃ ምንም ማይሰራ አይነት ከሆነ ብልሽሽ ትካለ ያው ተሮና አዎ። መኪናውም ከተበላሸ እምቢ ካለ በቃ የሆነ ቦታ ዝም ብሎ ተወስዶ ይቆማል እንጂ ምንም አይደረግም፣ አይደለ አዎ። እኛም እዚህ የተላክንበት ዓላማ አለ። መኪናው የተጣለበት ምክንያት መኪናው የተሰራበትን ዓላማ መፈጸም ስላልቻለ ነው። እንዲነዳ ሰዎችን ከአንድ ቦታ ወደ አንድ ቦታ እንዲያደርስ ነው ያ መኪና የተሰራው አንፎርችኔትሊ ግን ያ መኪና ሰዎችን ከአንድ ቦታ ወደ አንድ ቦታ ማድረስ አልቻለም የተሰጠውን ዓላማ መወጣት ስላልቻለ ይተዋል ማለት ነው። እኛም ሰዎች የተፈጠርንበት ዓላማ አለን አንዱን አምላክ በብቸኝነት እንድንገዛ ተፈጥረን ሳለ ግን ደግሞ ሌላን አምላክ የምንገዛ ከሆነ ወይም ደግሞ ይህን አምላክ አላቅህን ብለን የምንከደው ከሆነ ከሞት በኋላ ባለው ሕይወት ደግሞ እኛ እንቀጣበታለን ማለት ነው። ሲኦል ወደሚባል ወደ ዘላለማዊ እሳት እንገባለን አሁንም ሌላ ለምሳሌ ለአንድ ወር ቤት ተከራየህ እንበል። ከአንድ ወር በኋላ ግን የግል ቤት ይሰጣሃል እንበል። ግን በዚህ መሀል መቶ ሺህ ብር ተሰጥቷል። ኦኬ፣ ያ መቶ ሺህ ብር ምንድን ነው የምታረግበት? ለተከራየኸው ቤት የመቶ ሺህ ብር ፈርኒቸር ገዝተህ ፏ ታረጓለህ ወይስ ደግሞ መቶ ሺህ ብር ለአዲሱ ቤት ታስቀምጣለህ? አንድ ቤት ይሰጥሃል ተባልክ ወይ፣ በጣም የሚያምር ቤት ይሰጥሃል ተባልክ። ነገር ግን ያ ቤት የሚሰጥህ ከአንድ ወር በኋላ ነው። ስለዚህ ለአንድ ወር ቤት ትከራያለህ ተባልክ። ስለዚህ ለአንዲት ወር ብቻ ቤት ተከራየ፣ ለአንዲት ወር ብቻ ማለት ነው። ለአንድ ወር ቤት ተከራይተህ አጠቃላይ በጀት መቶ ሺህ ብር ተሰጥቷል። ያ መቶ ሺህ ብር ለአንድ ወር ብቻ የተከራየኸው ቤት ላይ ታጠፈዋለህ ወይስ ደግሞ ዘላለም የምትኖርበት እስከ መጨረሻው ትኖርበታለህ የተባልኮ ጂፕ ላስቱ ላይ ታጠፋዋለህ? የት ነው ብሩ የምታውለው? ምኖርበት ነው ዘልቄ ምኖርበት ቤሏ ማፈሰው። ለምን ለአንድ ወር ትኖርበት አለ ተብለ የተሰጠ ቤት ላይ ቲቪ ምናምን ምናምን ብትሰራበት፣ ብትገዛ፣ ብትሰራበት፣ ብትሰራበት አይሻልም? ገብቶኛል። ግን ባበላሽ ለአንድ ወር ብቻ ነው አይሽም። እኛ እዚህ ምድር ላይ ለስንት ጊዜ እንቆያለን ናኪ ለጊዜ ማክሲመም ስንት አመት እንቆያለን መቶ ከመቶ በላይ እንቆያለን ቢያንስ እስከ መቶ ብኖር ደስ ይለኛል አዎ አዎ ያርገለ እስከ መቶ አምላክን እየተገዛ ትኖራለህ ብዬ ተስፋ አድርጋለሁ ከሞት በኋላ ባለው ህይወት ግን ለምን ያክል ጊዜ ነው የምትኖረው አኪ እኔ እርግጠኛ አይደለም። ከሞት በኋላ ህይወት አለ እንዴ? አዎ አለ አለ። እሺ ይሁን ብያለሁ። ካለ እኖራለሁ። ፈጣሪ ካለ ገባው። ለምን ያክል ጊዜ ትኖራለ? እስከ ዘላለም ነው የምትኖረው። ለምሳሌ ለአንድ ቢሊዮን አመት እኖራለሁ ከሞት በኋላ ከሞት በኋላ እኔ ሲል ካልገባው አይደል ወደዛ ከደረስኩት ወይ ሲወል ትገባለ፣ ወይ ደግሞ ገነት ትገባለ። ግን ሲወልም ገባህ፣ ገነት ለአንድ ቢሊየን ቢሊዮን አመት ትኖራለ፣ ለምሳሌ ማለት ነው። ያ አንድ ቢሊዮን አመት አሁን ከምትኖርበት አንድ መቶ ዓመት ጋር ሲነጻጸር በጣም ትልቅ ነው። ይሄ 100 ያለበት መቶ ዓመት ማለት ዜሮ ነጥብ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ አንድ ፐርሰንት ራሱ አይሆንም፣ ይህን ያክል እንኳን ራሱ አይሆንም። ስለዚህ አንተ ያለህን ውድ ጊዜህን ለቀጣዩ አመት፣ ለቀጣዩ ህይወት ለአንድ ቢሊዮን አመት ብታመቻችበት አይሻልህም? ወይስ ደግሞ ለዚቹ ለመቶ ዓመት እንደዚህ ፏ ብለህ ምናምን ኖረህበት ብታጠፋው ነው የሚሻልህ? ጊዜህን ለየትኛው ብታጠፋው ነው የሚሻልህ? ለዘኛው ነገ፣ እንደ ሴጣን ታውቀዋለህ፣ ከስር እየመጣ ጆሮ ሹክ እያለ እንደሚያሳስት። አዎ ሴጣን ደግሞ ምን ይላል መሰለህ? ፈላተሉሙኒ ይላል። እኔን አትውቀሱኝ ነፍሶቻችሁን እውቀሱ ይላል። ሸይጣን አንተን የሆነ ነገር እንድታደርግ ሐሳብ ይሰጣል እንጂ ያንን ነገር እራሱ ያደርግልሃል እንዴ? እና ሐሳብ ሰደሞ የሰጠው ሐሳብ የተሻለ መስሎ ከተገኘ መስራት ነው። አንተ አንተ ትልቅ ሰው አይደለህ እንዴ? እንዴት ነው የሸይጣን ሐሳብ የተሻለ ነው ብለህ ተቀበለህ ምትሰር? ማንንም ስትሄድ ካደናቀፈ ድንጋዩ ማን ነው? ንሽቶ፣ ስህተት አንዴ ሁለቴ ሶስቴ ስህተት ይኖራል፣ ግን አራት፣ አምስት፣ ስድስት፣ ሰባት፣ አስር ስህተት የለም። ለአንድ ቀን ለሁለት ቀን ስሰት፣ ከዛ በኋላ ግን ለዘላለሙ እስካታለሁ ማለት አይደለም። አሁን አኬ እያልኩ ያለሁት ነገር ምንድን ነው? ፊትለፊትህ ከሞት በኋላ እየተውለበለበ ያለ እሳትና በጣም ደግሞ ውብ የሆነ ገነት እየጠበቀህ ነው። አንተ የትኛውን ትመርጣለህ? እሳቱን ትመርጣለህ ወይስ ገነቱን? ገነቱን እመርጣለሁ እምትለኝ ከሆነ እንግዲህ ዛሬ ልጋብዘህ ወደ እስልምናና እስልምና ላይ ገባበትና ኑርበት። ከዛ በእስልምናም ላይ ሆነ ከሞት ኢንሻአላሁ ተዓላ ያንን ገነት ታገኘዋለህ፣ ዘላለማዊ ደስታን ታገኛለህ ማለት ነው። አይ አሻፈረኝ፣ እንደዚሁ ፏ እያልኩኝ ብኖር ይሻለኛል ካልክ ደግሞ ከፊት ለፊት ትልቅ የሆነ እሳት ይጠብቃል። የትኛውን ትምህርት ትምርጣላኪ? ሰቅ በይዛ እኔ እስልምና እደግፋለሁ፣ ሃይማኖታቸው እስልምና በጣም እደግፋለሁ። በጣም ጥሩ ነው። ግን እዛ ጋር የሚያስቸግርህ ምን እንደሆነ ታውቃለህ? ምን የሚያስቸግርህ? እዩ ነው ቋንቋ እ? ምን እንደሆነ ምን የሚያስቸግርህ ምን? የቋንቋቸው ይሁን የአረብኛ መስሎ ነገር ምታወሩት ነገር ችግር የለውም ችግር የለውም። ቀስ ብለት እማራለሁ አረብኛ አረብኛ ግዴታ አይደለም ማለቴ አረብኛ ቀስ ብለልት ለምን ነው የምችለው ነገር ነው ዳዝማት ችግር የለውም አረብኛ ያሳስብ እኔ ራሱ ወይዘቡ ኢትዮጵያ እንዳንተ እዚህ አዲስ አበባ ነው የተወለድኩት። ማለቴ እንዳንተ ኢትዮጵያ ነው የተወለድኩት እና እናትና አባቴ አማርኛ ነው የሚያወሩት እና እኔ ምስሉ አማርኛ ነው ግን ደግሞ ያው ትንሽ ትንሽ አረበኛ እችላለሁ። ስለዚህ አንተም ደግሞ አማርኛ ነው ምስሉት ወደፊት ትንሽ ትንሽ አረብኛ ትችላለህ። ሶ ኢትስ ኦኬ። ሌላ የሚይዝህ ነገር አለ ከመስለም? እኔ እንኳ እንደዛ አይነት ሀሳብ የለኝም። በዛው እኔ ሃይማኖት ይህንን ነው መሆነው ብዬ ማስበው ሃይማኖት የለኝም። በእርግጥ አሁን ለምን መሰለህ እንደዛ ያልኩ አምላክ ዝም ብሎ ዓለም የፈጠረን እንድናመልከውና እንደኔ አሁን አሁን በአሁኑ ወስን እያልኩ ሳይሆን ጊዜ ውሰድና አስብበት። ጊዜ ውሰድና አስብበት። ሀኪ አምላክ ፍትሐዊ ነው ብለህ ታስባለህ? እንደው ዝም ብዬ አምላክ አለ እላለሁ አልከኝ። አምላክ ፍትሐዊ ነው ብለህ ታስባለህ? በደንብ ነች ኦኬ በደንብ ፍትሃዊ ነው ሂትለር ስንት ሰው ነው የገደለው? ነገር ሂትለር የሚባል ጨካኝ ንጉስ ስድስት ሚሊዮን ሰዎችን ገሏል አይሁዳውያንን ስድስት ሚሊዮን አይሁዳውያንን ገሏል እስኪ አንድ ፍትሃዊ የሆነ መሪ ለሂትለር ምን አይነት ቅጣት ነው የሚሰጠው ተመጣጣኝ ከጠፋቱ ጋር ተመጣጣኝ የሆነ ቅጣት ንገረኝ እስኪ የሞት ነው ብትገለው አንድ ነው የምትገለው አይደለም ብትገለው እኮ አንዴ ነው የምትገለው ሁለት ሶስት ትገለዋለህ እሱ እኮ ስድስት ሚሊዮን ሰው ነው የገደለው። ስድስት ሚሊዮን ሰው የገደለን ሰው ከገደልክ አንድ ሰውን የገደለን ሰው ከገደልክ እኩል ቅጣት ሆነ ማለት ነው ይህ ፍትህ ነው አይደለም አይደለም አየህ ስድስት ሚሊዮን ሰው የገደለ ሰው አምላክ ፍትሃዊ ነው ከተባለ ለሱ ስፔሻል ቅጣት ያስፈልጋል። ያ ስድስት ሚሊዮን የሚከስ ቅጣት ያስፈልጋል። አንድ ሰው የገደለ ሰው ደግሞ ያንን አንድ ሰው የሚከስ ቅጣት ያስፈልጋል። ከሞት በኋላ ህይወት የለም ካልን ያ ስድስት ሚሊዮን ሰው የገደለውም ሰውዬ ይሞታል። ዛሬ አምላክ አለ ብሎ ለአምላኩ ሲሰግድ የነበረም ሰውዬ ይሞታል። ታዲያ አምላኩን የተገዛ ሰውም ሲሞት፣ ያ ስድስት ሚሊዮን የገደለውም ሰውዬ ሲሞት ሁለቱም እኩል ሞቶ የሚያርፉ ከሆነ ፍትህ ነው? የሚገቡት ቦታቸው ይለያያል። አዎ፣ ስለዚህ ከሞት በኋላ ህይወት መኖሩ ግዴታ ነው። ከሞት በኋላ ህይወት የለም ካል ካምላክ ፍትሃዊ አይደለም እያልክ ነው። ያሁን ሂትለር ከሞት በኋላ ሲነሳ ስድስት ሚሊዮን ሰዎች ለገደለበት ይቀጣል፣ በደንብ ይቀጣታል። ከዛ ያንን ስድስት ሚሊዮን ራውንዱን ሲጨርስ ደግሞ ሌሎች ሌሎች ጥፋቶቹ ላይ እየተቀጣ ይቀጥላል። አየህ አሁን ፍትህ ፍሰፈለ ማለት ነው። ያም አምላኩን ሲገዛው የነበረው አምላክ በተገዛበት ልክ ገነት ላይ ቦታ ያገኛል። አየህ ያኔ ፍት ሰፋ ነው ማለት ነው። ምን ለፈልግ ነው አኬ፣ ከሞት በኋላ ህይወት መኖሩ ግድ ነው። ከሞት በኋላ ህይወት አለ። ይሄን አትረሱ። አሁን እዚህ ጋር እያወራ ልትሞት ትችላለህ። ባለፈው በደረሰው የኢንዲያ የአውሮፕላን አደጋ ላይ አንድ ሰውዬ ስድስት ዓመት እንግሊዝ ሀገር ውስጥ ሰርቶ ነበር። ስድስት ዓመት የሰራው ለምንድነው? ከስድስት ዓመት በኋላ ቤተሰቦቹን ይዞ ወደ ህንድ ሄዶ እዛ ሊኖር ማለት ነው። ኦኬ መጣ፣ ህንድ መጣ፣ ቤተሰቦቹን፣ ሚስቱን፣ ልጁን ያዘ። ወደ እንግሊዝ እየሄደ ሳለ መንገድ ላይ ሞተ። አየኸው ስድስት ዓመት ሙሉ እንደዚህ የለፈው ከቤተሰቦቹ ጋር እዛ ፈቃድ አግኝቶ ምናምን እሱ እንዚ ለመኖር ነበረ ነበር። አንፎርቹኔትሊ ግን መንገድ ላይ ሞተ። ባይ ኤኒ ሚንስ ልትሞት ይችላል። አሁን እዚህ እያየሁህ ማለት ነው፣ አይነን ጨፍነ በዛው ልትሞት ይችላል። ስለዚህ ያ ስለዚህ ምን ልል ፈልጌ ነው፣ ወንድም ዓለም ጊዜህን ዘላለማዊ ህይወት ላይ ጥሩ ነገር ማገኘው የት በሆን ነው የሚለው ነገር ላይ አስብና አስተውልና፣ ውሳኔ ነው እስን ነው። አሁን ሞተህ ዘላለማዊ ቅጣት ቢደርስህ ወይም ደግሞ ሙስሊም ሳትሆን ብትሞትና ያንን ዘላለማዊ ቅጣት ብትቀጣ ወደኋላ መመለስ የለህም። ዕድሜ ልክህን ለዘላለም እየተቆጨህና እየተጸጸትክ ነው የምትኖረው። ምን ነው በሰለምኩ ኖሮ፣ ምን ነው ሻሃዳ በያዝኩ ኖሮ፣ ምን ነው አላህን ባመለክኩ ኖሮ፣ ምን ነው ነብዩ መሐመድን የኔ ነብይ አድርጌ በተከተልኩ ኖሮ እያልክ ትኖራለህ። ብትሰልም ግን ከዛ በኋላ ገነትን ብታገኝ ግን ያኔ ዘላለም ዓለምህን እየመሰገንክ እየመሰገንክ እየመሰገንክ ትኖራለህ። ስለዚህ አኪ ጊዜ ስጥና ጊዜ ስጥና በደንብ በደንብ እውነተኛውን አምላክ ለማወቅ ሞክር። ይሄ ነው ሀሳቤ አኪ አከብርሃለሁ። ምትለይ ነገር ካለ በለኝና እንለያይ አመሰግናለሁ ጥሩን አስተማርከኝ። አስብበታለሁ። ብቻ የራሴን ሙሉ ሃይማኖት እንደዛ እንዳልከው አመርታለሁ። ጥሩ ትምህርት በሰጠኝ አመሰግናለሁ ማለት ነው። ምንም አይደለም። አይ ሻኬልን ጋር ያው እዛ ሄደ በኋላ ማለት ነው። ሳትሰልም በትሞት እና እዛ ሄደ፣ አይ የኔ እኮ ስለ ስልምና አልተነገረኝም ብትል እመጣልሃለሁ። ነግሬው አለሁ ብዬ እመጣለሁ። እኔ ነግሬው አልተቀበለኝም ብዬ እመጣለሁ። ስለዚህ አደራ በደንብ አጣራና አንብበና ስልምና ይዘ ለሞት ሞክር። ስለ ስልምናለ ፎሎ አድርገና አውራኝ። በውስጥ ስለ ስልምና ማወቅ የምትፈልገው ነገር ካለ ምናምን ጠይቀኝ። ሰርች አድርገህ ብቻ ያለው ጥሩ